ናቸው። አስተማሪ እኔ ተማሪ ነኝ፣ እነሱ አስተማሪ ናቸው። ግን እንዲሁ እንደ ቲክታክ አርጌ ላወራችሁ፣ እንደ ቲክታክ እንዳፈራልኝ ሰዎች አርጌ ሳወራችሁ፣ ቅናት የለባቸውም። የምር ሃቅ ልንገራችሁ፣ እግዚአብሔርን ነው የምላቸው። ቅናት የለባቸውም። ኢጎ የሚባል ነገር የለባቸውም። እግዚአብሔር ሁሉንም ነው የምላችሁ። አንተነትን አንቺነትሽን ነው የሚወዱት እንጂ ይሄ ከኋላ ያለው ነገር ይሄ እንትኑ ምናምን የሚፈልጉ ሰዎች አይደሉም። እግዚአብሔርን ነው የምላችሁ። በቃ ንጹህ ወንድም ንጹህ ወንድም በቃ የእናንተን እድገት የሚፈልጉ እኔ የምሬ ነው። ብዙ ነገር ላይ ጨንቁኝ አማክሪ ያውቃለሁ ፈለገ ይህ ነው ላይክ እዚህ ሚዲያ ላይ የማላወራቸው ነገሮች ማለት ነው የእናንተን እድገት የእናንተን ስኬት የሚፈልጉ እንደ ጓደኛና እንደ ወንድም ነው የምነግራችሁ፣ እንደ ጓደኛና እንደ ወንድም ይሄ ላይክ ቤተክርስቲያን አስተማሪነታቸውን ትተን ትተን እሱን ትተን እንደ ወንድምና እንደ ጓደኛ የእናንተን እድገት የሚፈልጉ አይነት ሰዎች ናቸው። ገብታችኋል። እኔ እኮ ልደቴ ልደቴ ሆኖ ኢቨን እንኳን በአካል እንኳን በደንብ አልተዋወቅ ነው ልደቴ ሆኖ ኑ ልደቴ ላይ አብረን ላይቭ እንግባ አብረን ልደቴ እናሳልፍ አብረን ቀን አብረን እንደዚህ ነዳያን እናብላ ስል እግዚአብሔርን፣ ሁሉም ሁሉም ኢቨን አኬ ማለት ልንገራችሁ፣ ያን ቀን ልንገራችሁ፣ ያልነገርኳችሁ አንድ ትልቅ ሚስጥር፣ አኬ የልደቴ ቀን ምን እንዳረገ። እኛ እንደውላለን እግዚአብሔርን፣ ልንገራችሁ ቁም ነገር እኛ እንደውላለን አኬ አልደረስክም እንላለን። አኬ ከዛ አይ ሊቀርም መሰለኝ። ከዛ በቃ ሊቀር ከሆነ ምናምን ችግር የለም እኛ እንትን በልና ሆነ። አረ ኑ ደርሷል ምናምን። ከዛ ልክ አኬ መጣ። ከዛ ሰላም አልኩት እኔ በጣም ነው አኬን ወዱ፣ በጣም ከምላችሁ በላይ ሰላም አልኩትና ምናምን ከዛ ምን ነው አኬ ቆየ ምናምን ምናምን ስለው ከዛ እሱ ምንም አላለኝም። ከዛ እዮብ አብሮ ነበር። ምንድነው ምናምን ስለው ምን እንዳለኝ ታውቃላችሁ? እዩ እግዚአብሔር እዛ ቤተክርስቲያኑ ጋር ለእኔ ጊፍት ሊሰጠኝ የሆነ መጽሐፍ ነበረ የፈለገው መጽሐፍ ማለት ነው ጊፍት ሊሰጠኝ መጽሐፍ በእግሩ ወርዶ መጽሐፍ እየፈለገ ነበር እግዚአብሔር ነው የምላችሁ ይህን አሁን አልተናገርኩም ተናግሬም አላውቅም ለእኔ ጊፍት ሊሰጠኝ ለልደቴ ጊፍት ሊሰጠኝ ወርዶ ከመኪና ወርዶ በእግሩ እኮ ነው በእግሩ እዛ ቤተክርስቲያን ጋር ያሉት መጽሐፍ ቤቶች እስከ ታች ድረስ ወርዶ እየጠየቀ ነበር በሰዓቱ ደርሶ ነው የምላችሁ፣ በሰዓቱ ደርሶ ግን ጊፍት ሊሰጥ የለኔ እግዚአብሔርን ነው የምላችሁ። ወርዶ ከመኪና ለእኔ መጽሐፍ ጊፍት ሊሰጥ እየፈለገ ነበር። ታዲያ እነዚህን ወንድሞች ያለምንም ምክንያት እኮ ያለምንም ሪዝን የምር የምር ልትወዷቸው፣ እንዲ ልትወዷቸው። እንኳን ጓደኛ ወንድም እኔ በጣም እድለኛ ነኝ። ከዚህ በፊትም ብያለሁ እኔ በጣም እድለኛ ሰው ነኝ። በጣም እድለኛ ነኝ። እነዚህን የመሰለ ምርጥ ሰዎች አግኝቻለሁ። በቃ ምርጥ ሰዎች አግኝቻለሁ። ያ መነጠር ላድ አይነ ላይክ ያ እና እነዚህን የመሰለ ምርጥ ሰዎች አግኝቼበታለሁ ይሄን ቲክታክ ፕላትፎርም ማለት ነው። እና ስለ እነሱ እኔ እግዚአብሔርን አመሰግነዋለሁ ስለ እነሱ ፈለገ ያው በጣም ቆንጆ መጽሐፍ ነው የሰጠኝ። እስከ ግማሽ አነበኩ፣ ከዛ አቆምኩት፣ ግን ጨርሰዋለሁ፣ ጨርሰዋለሁ። ቆንጆ መጽሐፍ ነው የሰጠኝ። እና በጣም ሀፒ እነ አኬን፣ እነ ፈለገን፣ እነ ልደትን፣ እነ ተሜን፣ ዮባ ጋዴ ስላወቅኳቸው በጣም በጣም በጣም ደስተኛ ነኝ። የምሬ ነው የምላችሁ፣ በጣም ደስተኛ ነኝ። እነዚህን ወንድሞች በማወቄ እግዚአብሔርን ነው። ላይክ ሌላ ጋር ስትመጡ ምን አለ መሰላችሁ፣ ዘሴም ፕላትፎርም ላይ ስትሆኑ ወይ ዘፈን ላይ አንድ አይነት ስትሆኑ፣ ወይንም ቲክታክ ጌም ላይ አንድ ላይ ስትሆኑ አንዱ ከአንዱ መቀናናት አለ። እኔም ላይ በፊት ነበር የምሬንም ላችሁ አቅ ግን እንደ ወንድምነት ስለሚበልጥ እንትን ትላላችሁ እንጂ ያ ምናምን አለ እነሱ ጋር ግን የለም እነ ፈለገ ጋርና የለም በምንም ታ እኔ አልፎልኝ ትልቅ ደረጃ ብደርስ ከምንም በላይ ደስተኞች እነሱ ናቸው። ከምንም በላይ ደስተኞች ማለት ከቤተሰቤ ቀጥሎ ከናቴ ቀጥሎ ከምንም በላይ ደስተኛ የሚሆኑት እነሱ ናቸው። የእኔ ትልቅ ደረጃ መድረስ የእኔ ትልቅ ነገር እንትን ማለት ነው። ገብታችኋል። እና የምር ስለነሱ እኔ እግዚአብሔርን አመሰግናለሁ። ስለነሱ እውነቴን ነው ብላችሁ

መንፈሳዊ ነገር ነው። ሚዩት አርገኝ ወይም አይ፣ ጀስት እንዲሁ ስለ ቲክታክ ስላስተዋውቁኝ ወንድሞች ፈጣሪን እና ሰውን እያመሰገንኩ ነበር። ምንድን ነው ታክስ ጁስ እያልክ ነው። አዎ፣ ኮሜንት ላይ እየነገሩ፣ አቤት ጁስ እያልኳቸው። አንዳንዴ እኔን እራሱ እያሳምነኝ ጀመር አልኳቸው። ሳክሱ በጣም እንደዚጋ ሆነ የተነሳ እኔ ራሱ እውነት እየመሰለኝ ተቸገርኩ አልኳቸው። አንድ እንደው አንተም እየሰማኝ እንደው ሚውት አታድርገኝ፣ እንትን ምን እያልኩ መሰለህ እራሱ ይሄ ባዲት አንተ ጆሲ ና ላንተም ነው የሚጠቅማል ነው እንደው እውነት እሺ ነገር አንዳንዴ እኛ እኮ ፐርፌክት ሆነን አይደለም ፐርፌክት ሆነን ሳይሆን ግን አንዳንዴ የሆነች ይሆነች ላይክ በምታገኛቸው ነገር ፈጣሪን ማመስገንና ፊት ለፊት ያለው እንደኛ ፐብሊክ ላይ ስለሆነ ያለንን ሰው ማመስገን አግባብ ነው ብዬ ስለማስብ ምንድ ነው እዚህ ጋ ጆሲ እንወዳለን እንወዳለን ኮሜንት ስለ ደስ እኔም በጣም ነው የማመሰግነው እናንተን የ2017 የኔ በረከቶች እኔም እወዳችኋለ አመሰግናለሁ ብታል። አንተንም ቲክቶክ ነው ያስተዋወቀኝ እግዚአብሔር ይመስገን፣ አራቹን ስላስተዋወቀኝ እግዚአብሔር ይመስገን ልል እችላለሁ። ይሄ ሳክስ ሊሆን አይችልም። ይሄ ይሄ በጣም ይሄ ይገዛል በጣም

በእውነት ግን አሁን በረከቶቼን እስኪ ወደ ስራ እናስገባቸው።